ሰላም ሰላም፣ ጤና ይስጥልኝ። ወድና የተከበራችሁ የቻና ላይ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሀላ ልሰራ ነው ማለት ነው። የሀላ አሰራር አሳያችኋለሁ ማለት ነው። ሀላ እንግዲህ የተለያዩ አሰራሮች አሉትኝ። ዛሬ እንግዲህ አንዱን አሰራር አሳያችኋለሁ ማለት ነው። በጣም ተወዳጅ ተመራጭ ሀላ አረቦች በብዛት የሚወዱት ሀላ ነው የሚሰራላችሁ ማለት ነው። እንግዲህ የሚያስፈልጉኝ ግባታት እዚህ ጋ ኬሪ ያለኝ ጅብን ኬሪ፣ እንዳሰራራችሁ እኔ እንግዲህ በዚህ ግዛት ስንያ ነው የሚሰራው ማለት ነው። እንግዲህ የሚያስፈልገኝ እዚህ ጋ ስድስት ሀባ ጅብን ኬሪ ሀባ ጀሜቴሪ ያስፈልገኛል ማለት ነው። እነዚህ እዚህ አይነት ስድስት ሀባ ጀሜኬሪ ያስፈልገኛል። እዚ ጋ ደግሞ ተወተት አለኝ። እዚጋ ደግሞ ገሽጣ አለ። የህላ ጌሽጣ ነው። ይህም አንድ ያስፈልገኛል። ይህ ወተቱ ከሌላችሁ በ በኒዶ በዚህ መጠቀም ትችላላችሁ፣ መጠቀም ትችላላችሁ። እኔ ወተቱ ስላለኝ በወተት ተጠቀማለሁ ማለት ነው እዚህ ጋር ብስኩት አለኝ ሁለት ብስኩት እዚህ ጋር አዘጋጅቻለሁ የሻይ ብስኩት እዚህ ጋር ደግሞ የሀላ ብስኩት የሀላ ጌሽታ ተመሳሳይ ከዚህ ጋር እሄድ አለኝ ሚስትራ ያስፈልገኛል እነዚህ ናቸው የሚያስፈልጉኝ እዚህ ጋር ደግሞ ሁለት ያስፈልገኛ እዚህ ማለት ነው። እነዚህ ናቸው ግባቶች። እንግዲህ ወደ አሰራሩ ወስዳችኋለሁ። አብራችሁን ቆዩ፣ ተከታተሉ። እንግዲህ እዚህ ጋር ብስኩቱን እዚህ ጋር እንደዚህ ነክርና እዚህ ጋር አረገዋለሁ እንደዚህ ደረድረዋለሁ። እዚህ ጋር ወተቱ ጋር እየነከርኩኝ ማለት ነው ቤተሰብ እንደዚህ ጋር እያደረኩ እደረድረዋለሁ ማለት ነው። ብስኩቱን በዚህ መልኩ ደርድር ያለው ማለት ነው። አሁን ወደ ክሬሙ እሄዳለሁ ማለት ነው። አብራችሁኝ ቆዩ። የክሬሙን ደግሞ አሰራር አሳያችኋለሁ። ተከታተሉ።

ይሄኛ የሀላ ገሽጣ ይሄ ክሬም እንደ ክሬም ነው። በነገራችን ላይ ክሬም ገሽጣ ነው። ይሄ ይሄንን የሚለያየን ማለት ነው። አንድ ደግሞ የሚያስፈልገኝ እዚህ ጋር

ሁለት ጨምሬያለሁኝ እኔ ጨምሮ ሦስት ደርሰዋል ነኝ ችግር የለውም። ይሄ ኧረ በነገራችን ላይ የተለያየ አሰራር ነው ያለው እ እ እንስትራ ጨምራለሁኝ ትንሽ ቆንጆ ነው። በነገራችን ለሀላ ያጠፍጣን በግዋ ጣፋጭ ስለሆነ ግዴታ ግሀዋ ያስፈልጋል ማለት ነው። ነገራችን ፈጫዋለሁ፣ ሽክሬሙን በዚህ መልኩ ፈጭቸዋለሁ አንድ ላይ አሁን እዚህ ጋር ትንሽ አረጋለሁ ከዛ በማንኪያ ብስኩት ላይ ክሬሙን እንደዚህ አደርገዋለሁ ማለት ነው። በጣም ቆንጆ ጣፋጭ ሀላ ነው። በነገራችን ላይ ረመዳን ላይ በጣም ተወዳጅ ብዙም ጊዜ ስሬስ ይባል ነበር እና እንደዚህ አርጋችሁ ቀስ አርጋችሁ ብስኩት እንዳይነሳባችሁ በደንብ አርጋችሁ ተሸፍኑታላችሁ ብስኩትም ማለት ነው። እንግዳሁ እንደዚህ አድርገዋለሁ። አሁን ምንድን ነው የማደርገው ብስኩቱን ድጋሜ ከላይ እንትንለዋለው ማለት ነው። እንደዚህ እጭነዋለው ማለት ነው። ጠይብ እንደዚህ አድርጋችሁ ብስኩቱን ድጋሜ ትጠቀማላችሁ ማለት ነው። እንግዲህ ለሶስተኛ ጊዜ ብስኩት አድርግ ያለው የመጨረሻው ነው። በጥሞናት ተከታተሉ ማለት ነው፣ ቤተሰብ ከላይ ምናምን ከላይ አደርጋለሁ ሞክሩትኝ። በተለይ ደግሞ ምግብ የምትሰሩ እህቶቼ ሀላ ስሩ ስትባሉ ብትሰሩት በጣም ይወዱላችኋል ማለት ነው። ስራችሁን ይወዱላችኋል። ስራችሁን ስራችሁ ሲወደድ ነው ደግሞ መስራት የምችሉት። ስለዚህ ስሩትኝ ማለት ነው። ልክ እኔ በሰራሁት መልኩ እንዲያሳምራችሁ አስር ላይ ገሃዋ በምታቀርቡበት ሰዓት ገሃዋ አስሩ ስትባሉ ከገሃዋ ጋር የሚቀርብ ሀላ ነው። ተከታተሉ እንግዲህ በዚህ መልኩ ከላይ ጨርሻ አለው ማለት ነው። አሁን እዚ ጋር ቸኮላት አለው ማለት ነው። ቸኮላት ከላይ አደርግበታለው እና ግሀዋ በምትሰሩበት ሰዓት አስር ላይ ግሀዋ ስሩ ስትባሉ እንግዳ ሲመጣ ቤታቸው ምናምን ቆንጆ ሀላ ነው። ሞክሩት። በጣም ተወዳጅ ሀላ ነው። ለነገርኳቸው እኔ ረመዳን ላይ በብዛት ስሪ ስባል የነበረ ሀላ ነው። እሺ እንግዲህ በዚህ መልኩ ሀላይን ሰርቼ ጨርሻለሁ ማለት ነው። በእውነት የምላችሁ እጅግ በጣም ጣፋጭ እና ቆንጆ ሀላ ነው፣ ሞክሩትኝ። ከወደዳችሁ ደግሞ ሸርም ሰብስክራይብ አድርጉልኝ። ምግብ ላይ የሚሰሩ እህቶቼ፣ እንዲሁም ደግሞ ሀላ ለሚሰሩ እህቶቼ አድርሱልኝ ማለት ነው። በዚህ መልኩ ሰርተው ማቅረብ ይችላሉ። እንዲሁም ደግሞ በቤታችሁ እናንተም እህቶቼም ሰርታችሁ መመገብ ትችላላችሁ። በነገራችን ላይ ለአራት ቀን ለአምስት ቀን የሚቆይ ነው። ፍሪጅ ውስጥ ቀዝቃዛ ውስጥ የሚቀመጥ ስለሆነ የሚበላሽ አይደለም። ለአምስት ቀን ለስድስት ቀን መጠቀም ትችላላችሁ፣ እየቀነሳችን እየበላችሁ ማለት ነው፣ እየቆጠባችሁ እና፣ በጣም ተወዳጅ ሀላ ነው። ሞክሮትኝ ከወደዳችሁት ላይክ፣ ሸር በማድረግ አበረታቱኝ እላለሁ። ስለተከታተላችሁ ያመሰግናለሁ። ቀጣይ ቪዲዮ እስከመጣ ድረስ ቻው።